ሂውመን ሰው ማለት ሲሆን እሚ ነው የሚለው ደግሞ ከኢሚዩኒቲ የመነጨ ሲሆን ኢሚዩኒቲ ማለት የተፈጥሮ የህመም መከላከል አቅም ማለት ነው። ዴፊሸንሲ የሚለው ቃል ደግሞ እጥረት ወይም ጉድለት ማለት ነው። ስለዚህ ሰዎች ውስጥ የተፈጥሮ የህመም መከላከል ጉድለት ሲኖር፣ ወይም ይህንን የሚያመጣው ቫይረስ ኤች አይ ቪ ይባላል። እዚህ ቀን እንደምታዩት ኤች አይ ቪ ቫይረስ ደም ውስጥ ሲኖር በሽታ የሚከላከል የሰው ህዋስ ውስጥ ይገባና እዛ ህዋስ ውስጥ ይባዛል። ከተባዛም በኋላ አዳዲስ ኤች አይ ቪ ቫይረሶች ከዛ የበሽታ የመከላከል ህዋስ ውስጥ ይወጣል። በሚወጣበት ጊዜ ያንን የሰው ህዋስን ገድሎ ነው የሚወጣው። ስለዚህ ይሄ ነገር በተደጋጋሚ በሚሆንበት ጊዜ የቫይረሱ ቁጥር እየበዛ ይሄዳል፣ እና እነዚህ በሽታ የሚከላከሉት ህዋሶች ደግሞ እያነሱ፣ እየሞቱ ይሄዳሉ። በዚህ መንገድ የዛያብ በኤች አይ ቪ የተያዘውን ሰው የበሽታ መከላከል አቅሙ እየቀነሰ እየቀነሰ ይሄዳል። ኤድስ ደግሞ አኳርድ የምትለው ቃል መያዝ ወይም ማግኘት ሲሆን፣ የሚኖር ዲፊሽንሲ የተፈጥሮን መከላከል እጥረት ወይም ጉድለት፣ ሲንድሮም ደግሞ በሽታ። ስለዚህ ይሄ ኤች አይ ቪ ቫይረሱ የሚያመጣው በሽታ ኤድስ ይባላል። የኤች አይ ቪ ሩት ኦፍ ትራንስሚሽን ወይም የሚተላለፍበት መንገድ የሚከተሉት ናቸው። ኤች ኤችአይቪ በሰውነት ፈሳሾች ወይም በባዲሊ ፍሉድስ ልውውጥ የሚተላለፍ በሽታ ነው። ኤችይቪ ቫይረስ የያዙት መያዝ የሚችሉት ቦዲሊ ፍሉድስ አይነት ፕሪኤጃኪሌሽን ፍሉድ ወይም ከኤጃኪሌሽን በፊት የሚወጣ ፈሳሽ ሲመን፣ ውስጥ የቨጃይናል ፍሉድ ውስጥ ወይም የከርቤዛ ፈሳሽ ውስጥ፣ ደም ውስጥ እና የጡት ወተት ውስጥ ታዲያ ኤች አይቪ ኤድስን ሊያስተላልፉ የሚችሉት ሂደቶች አንደኛው ጾታዊ ግንኙነት ወይም ሴክስ ሲሆን ኤች አይቪን ሴክሹዋሊ ትራንስሚትድ ኢንፌክሽን ያደርገዋል ወይም ኤስቲአይ ያደርገዋል። በተጨማሪም ከተበከለ ደም ጋር በመገናኘት በተለይም የተበከለ መርፌን በመጋራት ኤች አይቪ ሊተላለፍ ይችላል። እንዲሁም በደማ ውስጥ ኤች አይቪ ያለባት ሴት በእርግዝና ጊዜ ወይም በፕሬግነንሲ ጊዜ ወይም በወሊድ ጊዜ ወይም በበርት እና ጡት በምታጠባበት ጊዜ ወይም በብሬስት ፊዲንግ ጊዜ ወደ ልጇ ኤች አይ ቪ ኤድስ ሊተላለፍ ይችላል። እስቲ ለኤች አይ ቪ የሚያጋልጡ ነገሮችን እንመልከት ወይንም ሪስክ ፋክተርስ እንመልከት። ሪስክ ፋክተር የሚባሉት አስጊ ነገሮች ናቸው። አንድ ሰው በሽታ ወይንም በጤና ችግር የመያዝ እድሉ ከፍ የሚያደርጉ አስጊ ነገሮች ሪስክ ፋክተርስ ይባላሉ የሚከተሉት ሪስክ ፋክተርስ የአንድ ሰውን በኤች በኤች አይ ቪ የመያዝ እድሉን ከፍ ያደርጋሉ የመጀመሪያው ጥንቃቄ የጎደለው የወሲብ ወይም የጾታዊ ግንኙነት ወይንም ሴክስ ጥንቃቄ የጎደለው ስንል ኮንዶምን በትክክል አለመጠቀም ወይም ኮንዶምን አለመጠቀም ማለት ነው ጾታዊ ግንኙነት ወይም በሴክስ ወቅት ቫይረሱ በጀኔታል ኦርጋንስ በኩል ወይም በሴት ወይም በወንድ ብልቶች በኩል ወይም በሬክተም ወይም በፈንጢጣ በኩል ወይም በአፍ በኩል ወደ ሰውነት ውስጥ ሊገባ ይችላል። ሁለተኛው ሪስክ ፋክተር ደግሞ አንድ ወንድ ከሌላ ወንድ ጋር ወሲባዊ ግንኙነት የሚያደርግ ከሆነ ለኤች አይቪ መጋለጥ እድሉ ከፍ ይላል። ሦስተኛው ሪስክ ፋክተር ደግሞ ብዙ የፆታዊ ግንኙነት አጋሮች ወይም ሴክሹዋል ፓርትነርስ ያሏቸው ሰዎች ለኤች ለኤች አይ ቪ የመጋለጥ እድላቸው ከፍ ይላል። አራተኛው ሪስክ ፋክተር ደግሞ ኤች አይ ቪ በደማ ውስጥ ካለባት ሴት የተወለደ ልጅ ወይም ልጆች ናቸው። ኤች አይ ቪ ወይም ኤድስን የሚያጠፋ መድኃኒት ወይም ክትባት እስካሁን አልተገኘም። ነገር ግን ኤች አይ ቪ ኢንፌክሽን የሚቆጣጠሩና የቫይረሱን ስርጭት የሚከለክሉ መድኃኒቶች አሉ። እነዚህ የህይወት ማራዘሚያ መድኃኒቶች ካልተዋጡ ኤች አይቪ የአንድ ሰውን የበሽታ መከላከል አቅምን በተወሰነ ጊዜ ውስጥ ያዳክመውና የኤድስ በሽታ ምልክቶች ይታያሉ። የኤች አይቪ መድኃኒት ወይም ህይወት ማራዘሚያ መድኃኒቱን በእንግሊዝኛ አንቲ ሬትሮቫይራል ቴራፒ የማይወስድ ኤድስ ያለበት ሰው በአማካይ ለሶስት ዓመት ያህል በህይወት ይኖራል። ነገር ግን ኤች አይቪ መድኃኒት በመውሰድ ኤች አይቪ ያለባቸው ሰዎች ረጅም እና ጤናማ ህይወት ይኖራሉ። አሁን ደግሞ የአለም የዓለም ኤችአይቪ ስርጭትን እንመልከት። የተባበሩት መንግስታት በአውሮፓውያን አቆጣጠር 2018 ላይ ባደረገው ጥናት መሰረት በዓለም ላይ 37.9 ሚሊዮን ሰዎች ኤችአይቪ ኤድስ አለባቸው ይላል እና ከ37.9 ሚሊዮኑ 20.6 ሚሊዮኑ ከሰሃራ በታች ባሉ የአፍሪካ ሀገሮች ውስጥ ነው የሚገኙት። የዓለም ጤና ድርጅት ወይም ደብሊው ኤች ኦ ደግሞ በ2020 ዓ ም ላይ ባደረገው ጥናት መሰረት 37.7 ሚሊዮን ሰዎች በደማቸው ውስጥ ኤች አይ ቪ ይገኛል። ከእነዚህም ውስጥ 1.5 ሚሊዮኖቹ በ2020 ዓ ም አዲስ ኤች አይ ቪ በሽተኞች ናቸው። በተጨማሪም 680 ሺህ ሰዎች ከኤድስ ጋር በተያያዘ ምክንያቶች ሞተዋል። ኤች አይቪ ኤድስ ካለባቸው ሰዎች መሃል 1.7 ሚሊዮኑ ልጆች ናቸው ወይም ከ15 ዓመት ዕድሜ በታች ናቸው። በኢትዮጵያ ውስጥ ያለውን ኤች አይቪ ስርጭት ወይም ፕሪቫለንስ ስንመለከት ደግሞ ከ15 እስከ 49 ዓመት ዕድሜ ክልል ውስጥ ባሉ ሰዎች ውስጥ ከ1 ፐርሰንት ያነሰው ኤች አይቪ አለባቸው። እናም በ2020 ዓ ም በኢትዮጵያ ውስጥ በአማካይ 620 ሺህ ሰዎች ኤች አይቪ ቫይረስ በደማቸው ውስጥ ይገኛል። ከ620 ሺህ ውስጥ ደግሞ 360 ሺህ ከ15 ዓመት በላይ የሆኑ ሴቶች ናቸው። 44 ሺህ ደግሞ ከ0 እስከ 14 ዓመት ዕድሜ ያሉ ልጆች ናቸው። በዛ አመት ታዲያ ወደ አስራ ሁለት ሺህ አካባቢ የሚሆኑ አዲስ የኤች አይ ቪ ኢንፌክሽኖች ይኖራሉ ኖረዋል ተብሎ ይገመታል። እና ወደ አስራ ሦስት ሺህ ሰዎች በኤች አይ ቪ ኤድስ ወይም በኤድስ በሽታ ሕይወታቸው አልፈዋል ተብሎ ይገመታል። ታዲያ እንደ ኢትዮጵያ አይነት ታዳጊ ሀገር 13 ሺህ ወጣቶች ማለትም ከ15 እስከ 49 ዓመት እድሜ ክልል ውስጥ ያሉ ሰዎችን በየዓመቱ ለዚህ ክፉ በሽታ ስታጣ ከባድ የሆነ ኢኮኖሚ ጫና ያስከትላል። ይህ ከፍተኛ የሞት መጠን የሰው ኃይል እጥረትን ያስከትላል። የሰው ኃይል እጥረት ሲኖር ደግሞ በቂ ሰራተኛ አይኖርም እና ምርታማነት እየቀነሰ ይሄዳል። ኢኮኖሚውም እየቀነሰ ይሄዳል። በተጨማሪ አገሪቷ ከፍተኛ የሆነ የኤች አይ ቪ በሽተኞች አሏት እና ኤድስ በሽታ ያለባቸው ደግሞ በጣም ስለሚያማቸው ስራ መስራት አይችሉም እና የህክምና ክትትላቸውም ከፍተኛና ውድም ነው። ይህም ሌላ የኢኮኖሚያዊ ችግር ያደርሳል። ከኢኮኖሚ ችግሮች በተጨማሪ ይህ በሽታ ከባድ ማህበራዊ ቀውስም ፈጥሯል። በዚህ በሽታ የተነሳ ብዙ ብዙ ቤተሰቦች ፈርሰዋል። የቤተሰብ አባል ሞት ሌላ የኢኮኖሚ ችግር ቤተሰቡ ላይ ሊያመጣ ይችላል። ብዙ ወላጅ አልባ ህጻናት ተፈጥረዋል እና ብዙ ቤተሰቦች በተለይ ሴቶች ለድህነት ተጋልጠዋል። ታዲያ ይህን ኢኮኖሚያዊና ማህበራዊ ቀውስን ለማሸነፍ ኤች አይ ቪ ያለባቸውን ሰዎች መንከባከብ፣ ማከም ያስፈልጋል እና መልሶ ጠቃሚ የህብረተሰቡ አባላት ማድረግ ያስፈልጋል። ለዛም ነው ኤች አይ ቪ በደማቸው ውስጥ ያለባቸው ሰዎች ጤናማ ኑሮ እንዲኖሩ ማድረግ የሁላችንም ኃላፊነት የሆነው።